በመጨረሻም የተዋሕዶ እንቁ ወንድማችን ባሮክ በዛሬ ዕለት በ30 ሺህ ብር ዋስ የተለቀቀ ሲሆን በሰፈሩ የሚገኙ ኦርቶዶክሲያን ግልብጥ ብሎ መውጣት አቀባበል አድርጎለታል። ባሮክ አስቀድሞም እመቤታችንን ደጅ መጥናት እንዲህ ከወጣቱ ጋር ሲያመሰግን ታይቷል። ሙሉ ቪዲዮን አስቃኛቸዋለሁ።

በመጨረሻም ግሸን በሰራዊቱ ተከበበች። በዚያም የአካባቢው ኖሮች ከወትሮው በተለየ ሁኔታ ባዩት ነገር እጅግ በጣም እንደተገረሙ የተገለጸ ሲሆን ወደ ግሸን የምትሄዱ ኦርቶዶክሲያን በሙሉ ይህን መረጃ መያዝ አለባችሁ። በዙሪያም ያገኘሁትን መረጃ ለናንተ አደርሳለሁ። የቴክኖሎጂ መልክ ነው፣ ለአንዳንዶች የሴጣናዊ አሰራር በር መግቢያ፣ ለሌሎች የሰው ልጅ አእምሮአዊ ርቀት መለኪያ ነው ማይክሮቺፕ በቅርብ ሰዓታቶች በፊት በስዊድን የተሰማው ዜና በርካቶችን አስደንግጧል። ይህ ዜናም 30 ሺህ የሚጠጉ ሰዎች የዲጂታል ቁልፍ ማይክሮቺፕን በእጅጣታቸው ውስጥ አስቀብረው ስራ ጀምረዋል። ታዲያ በዘር ቪዲዮ ስለዚህ ማይክሮቺፕ ይዞ ስለሚመጣው ጠጣ ጉዳቱን እና ሴራውን ለእናንተ ግልጽ አድርጌ ያቀርባለው። በመዲናችን አዲስ አበባ በቅርብ ርቀት ላይ በምትገኘው ቡታጅራ ከተማ በትናንትና ሁለት የተቀሰቀሰው አመፅ አሁንም ተቀጣጥሎ መቀጠሉን እና በዚህም በአሁኑ ሰዓት የከተማ አስተዳደሩ ከሚመለከታቸው የጸጥታ ኃይል ጋር በመሆን የሰላም ለማውረድ እና የተደራጁትን ኃይሎች በቁጥጥር ስር ለመዋል እንቅስቃሴ መጀመሩን አሳውቋል። በዙሪያ መረጃዎችን አጋራችኋለሁ። ሰላም ሰላም በመላው ዓለም ላይ የምትገኙ ቤተሰቦቼ እንዴት ናችሁልኝ? እኔ ደህና ነኝ። ቸሩ መድኃኒዓለም የተመሰገነውን በዘረቆታችን እጅግ በጣም ቁም ነገር አዘል ቪዲዮዎችን ይዤላችሁ መጥቻለሁ ከእናንተ ጠብቆ እንደተለመደው ቪዲዮውን ላይክና ሼር ማድረጋችሁን አትርሱ። ዳዩ ወደ ለቱ ቪዲዮ ወንድማችን ባሮክ የእመቤታችንን ስለ አድኖ የቀደደችውን ግለሰብ እናት ፍጹም ጨዋነት በተሞላው መንገድ ቤታቸው ሄዶ በጉዳዩ ዙሪያ በማናገር ወደ ቤቱ ቢመለስም ሴራ ሸራቢ መናፍ ቀኖች ባሮክ በፖሊስ ስራ ገብቶ ቤት በረበረ ማለትና ሌላ ሽፋን እንዲሰጠው ማድረግ በፖሊስ ቁጥጥር ስር እንዲውል ማድረጋቸው ይታወሳል። ታዲያ በዛሬው ዕለት መስከረም 19 2018 በተቀጠረው የፍርድ ቤት ውሎ ዳኞቹ የግራ ቀኙን ክርክር ካዳመጡ በኋላ ባሮክ በ30 ሺህ ብር ዋስ እንዲለቀቅ ወስነውለታል። ገና ነው ቅዱስ ገብርኤል እንዲሁም የታመናላት እመቤታችን ድንግል ማርያም ነጻ አውጥቶታል። ታዲያ ይህንንም ተከትሎ ባሮክ ከኦርቶዶክሳውያን ወጣቶች ጋር በመሆን እመቤታችንን እንዲከፍ ከፍ አድርጎ አመስግኖታል። የባሮክ መፈታት ያስደሰታችሁ ሁሉ ይህንም ቪዲዮ ሼር ላይክ በማድረግ ለመናፍቃኑ አድርሱልኝ። በተፈጠረው ብጥብጥና ረብሻ ህይወታቸውን ላጡ ነፍሳቸውን በገነት እንዲያኖርልን ከልብ እንመኛለን ብሏል። ቡታጅራ ከተማ አስተዳደር የመረጃ ለሌሎች እንዲደርስ ሼር ማድረጋችሁ እንዳትረሱ። ይህ ጉዳይ ከህዝባችን የቆየ አብሮነትና አንድነት እንዲሁም የሰላም ሰገነትና አብነት ተብላ ከምጠራው ከተማችን አኳያ የተፈጠረው የብጥብጥና ውከት ተግባር ፍጹም ቡታጅራን የሚመጥን አይደለም ብሏል። ስለሆነም ችግሩን ለመፍታት ከሰላምና ልማት ወዳዱ ህዝባችን ጋርና ከሚመለከታቸው አካላት ጋር እየመከርንበት መሆኑ ታውቆ የአካባቢያችን ብሎም ቡታጅራ ከተማን ሰላምና ጸጥታ ወደ ነበረበት ለመመለስ ከመዋቅሮቻችን ጋር በመተባበር እንዲሰራ ጥሪ እናቀርባለን ብሏል የቡታጅራ ከተማ አስተዳደር። ሰላም ከሁሉም በላይ መሆኑን ተገንዝበን ለጉዳዩ በአስቸኳይ መፍትሄ እንዲሰጥ ከወዲሁ እናሳስባለን። ሀሳብና አስተያየቶቻችሁን ኮመንት ላይ ጻፉልን። መልካም ቡታጅራ እጅግ በጣም ታታሪ ፍቅረን የሚያውቁ ነዋሪዎች የሚኖሩባት ከተማ ስትሆን ከሰሞኑ የትመለከት ነው፣ በጥብጥ ግን በርካቶችን አሳዝኗል። በዚህም ያመፁ መንስኤ የመስቃን ነዋሪዎች ያነሱ ጥያቄና ከላይ የተቀመጡት የመንግስት ኃላፊዎች ውሳኔና መልስ ሲሆን በዚህም በነሱ መልስ ቅሬታ ያደረባቸው ነዋሪዎች የሚያቋቋሟቸውን መንገድ በመዝጋት ተቋሟቸውን አሰምቷል። የቡታጅራ ጀግኖች የምላችሁ ነገር ቢኖር በእንዲህ አይነት መንገድ መፍትሄ ስለማይመጣ እባካችሁን ሌላ የህዝብ ልቄት እንዳይከሰት ጥያቄያችሁን ፍጹም ጨዋነት በተሞሉ መላው መንገድ አድርጉ ሲል መቀመጫውን ቦጭ አድርገው አክቲቪስቱ አኗር መልእክቱን አስተላልፏል። የቴክኖሎጂ መልክ ነው፣ ለአንዳንዶች የሰይጣናዊ አሰራር በር መግቢያ፣ ለሌሎች የሰው ልጅ አምሮዊ ርቀት መለኪያ ነው ማይክሮቺፕ። በሀገረ ስዊድን የተሰማው ዜና ብዙን ያለም ህዝብ ማስደንገጥ ገሚሱንም ኖርማላይዝ እንዲያደርጉት የተደረገ የብሬን ዋሽንግ ስራ ነው ሲሉ ከዚህ ቺፕ ጋር አጌነስቲ ሆኑ ሰዎች እየተናገሩ ይገኛሉ። ይህ ማይክሮቺፕ ተብሎ የሚጠራው ነገር መጠኑ የሩዝ አንድ አራተኛ ሲሆን፣ ይህም በጣም ትንሽና በአውራ ጣታችን ውስጥ የሚቀበር ነው። ይህ ቴክኖሎጂም እንደ ዲጂታል ቁልፍ የመክፈያ ዘዴ እናም መታወቂያም ጭምር በመሆን ግልጋሎትን በመስጠት ኑሮን ለማቀላጠፍ ይረዳል ሲሉ ይናገሩለታል። እነዚህ በስሪንጅ እርዳታ በአውራጣትና በጣት መካከል በፍጥነት የሚተከሉ ሲሆን ተጠቃሚዎች በር ለመክፈት በባቡር ለመጓጓዝ ለሚገዙ ጥቃም ክፍያ ለመፈጸም ይጠቀሙበታል። ይሁን እንጂ የዚህ ቴክኖሎጂ አዝማሚያ ማስፋፋት በብዙ ወገኖች ዘንድ ስለ ግላዊነት፣ የሳይበር ደህንነት ስጋትን ፈጥሯል። ተቺዎችም ሲናገሩ ቺፖቹ ሊጠፉ አሊያም ደግሞ ሀክ ሊደረጉ በዚህም ሳቢያ መረጃ አላግባብ ሊውል ይችላል የሚሉ ወቀሳዎችን ያቀርባሉ። በዮሐንስ ራእይ ምዕራፍ 13 ከቁጥር 16 ላይ እንዲህ ይለናል፣ ታናናሾችና ታላላቆችም ባለጠጎችና ድሆችም ጌቶችና ባሪዎችም ሁሉ በቀኝ እጃቸው ወይም በግንባራቸው ምልክትን እንዲቀበሉ የአውሬውም ስም ወይም የስሙ ቁጥር ያለው ምልክት የሌለበት ማንም ሊገዛ ወይም ሊሸጥ እንዳይችል ይደረጋል። ጥበብ በዚህ ያለ ሲል ይነግርናል። ታዲያ ይህንን ስርዓት በርካታ ሀገራት እያስጀመሩ ሲሆን ከጥቂት ዓመታት በኋላም መግዛትም ሆነ መሸጥ በዚህ ዲጂታል መንገድ ብቻ ይደረጋል። ልብ ብላችሁ አድምጡኝ። በአሁኑ ሰዓት በርካቶቻችን ባንካችንን በስልካችን በየትኛውም ቦታ ላይ ሆነን እንደምንጠቀም ሁሉ በኋላም ይህንን ቺፕ ያላስቀበረ መሸጥ መለወጥ እንዳይችል በማድረግ በጥምዝዛ ወደዚህ ሲስተም ህዝቤን ለማስገባት ቆርጠው ተነስቷል። ይህ ለሐሳዊ መሲ መንገድ ጥርጊያ ነውና ነው በጸሎት ትጉ። የመጨረሻው መልእክቴ ነው።

መደን ወሎ መጀን ግሸን ደብረ ከርቤ ግማደ መስቀሉ የገታው ሸህዬ መጀን የሚባሉ የአባ መፍቅር አገር ፍቅርን ያስተማሩ ሻህ መሐመድ ገታ የሰላም መምሩ ልና ወሎ ውስጥ ትልቅ ክብረ በዓል አለ። ከደሴ ሁለት ኪሎ ሜትር ርቀት ላይ የምትገኝ ግሽን ማርያም አምባሰል ወረዳ ውስጥ የምትገኝ ናት። ልጆቹንን በህፃነታችን ድሮ ከጓደኛዬ ጋር ከኦርቶዶክስ ጓደኛዬ ጋር ግሽን ማርያም አንድ አመት አብሬ ሄጃለሁ። ይገርማል። ልጅነት ደስ ይል ነበር። ያን ጊዜ መልሶ ያምጣልንና ለማንኛውም ለክብረ በዓሉ ጉዞ የሄዳችሁ በሰላም ወጥታችሁ በሰላም ወደየቤታችሁ ግቡ። ለመላው ኦርቶዶክስ እምነት ተከታዮች መልካም በዓል። ግሸን ማርያም ከአንድ ነጥብ አምስት ሚሊዮን በላይ በሆነ ቆራጥና ጀግና ሰራዊት ተከባለች። ይህ ሰራዊት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ምእመን ሲሆን ከዛሬው ቀን አንስቶ በርካታ ቁጥር ያለው ህዝብ ጉዞ በማድረግ ህዝበ ክርስቲያኑ እንደ ድመንጋ ግሸንን ከቧታል። ውድ ኦርቶዶክሲያን ግሸን ማርያም እናቴ የልቦናችሁን መልካም መሻት ሁሉ ከፍጻሜ ታደርስላችሁ። እመቤቴ ወለላይቱ ከክፉ ነገር ሁሉ ተጠብቃችሁ በሰላም እንደወጣችሁ ምንም ክፉ ሳያገኛችሁ በሰላም ታስገባችሁ። የምትችሉ በሙሉ አንድም ሰው እንዳይቀር ግሸን እንገናኝ የመጨረሻው መልእክቴ ነው። በመላው ዓለም ላይ የምትገኙ ውድ ቤተሰቦቼ ለዛሬ እናንተና ያስተምራሉ፣ ይጠቅማሉ መረጃ ምናለው ብዬ አሰብኳቸውን ቪዲዮዎች በዚህ መልኩ አቀረብኩላችሁ። በቀጣይ በሌሎች አስተማሪ ቪዲዮዎች እንገናኛለን። ለዚህ ቻናል አዲስ ከሆናችሁ ምን የጠበቃችሁ ነው? መለስ እያላችሁ ሰብስክራይብ፣ ላይክ፣ ሸር ማድረጋችሁን አትርሱ። ባላችሁበት ቦታ ሁሉ ክፉ አይነካችሁ። በሰላም በቸር በጤና ቆዩልኝ። ይመቻችሁ።